አሰላም አለይኩም ራህመቱላሂ ወበረካቱ የጫማ ቤተሰዎች እንዲ ናችሁ ሰላም ናችሁ ሰላማችሁ በዙ ትርፍርፍ ይበልልኝ ሰላም ሰላም ከሲንቶች እንዲናችሁ ባላችሁበት አላህ ይጠብቅልኝ ዛሬ እንጀራ ጋገርኩኝ ሙያዬን ይታይልሽ በሉ ሙያዬን በሉ እንግዲህ እንጀራ ጋገርኩኝ ላችኋለሁ አንደኛ ጤፍ ነው አንደኛ ጤፍ ማለት ነው ነጩ ጤፍ ማለት ነው አንደኛ ጤፍ ላችኋለሁ ጋገርኩኝ አቮካሁን አቦካሁት እላችኋለሁ፣ ጋገሬዋለሁ ውስጥ ማለት ነው። ቆይ ዋው፣ ማሻአላ ተባረካለ። አያችሁት፣ ሙያሽ ይዘርዘር። አይኑን እዩት፣ አይኑን እዩት። አይኑ ብቻ ይበቃችኋል። ጣግባችሁት፣ ጣግቡታላችሁ። አይኑ ብቻ እኔ እኮ አውቃ እናቴ ፈጥራኛለች። እሺ ቤተሰቦቼ፣ ስትንጀራውን እንዲያው ማሻአላ ከተነሳልን አልሐምዱላ በጣም ነው። ቆይ ቆዩ፣ ማሰፊያዬን ብቻ አልሐምዱሊላህ፣ ቆንጆ ማሰፊያ አለ።

ዛሬ ሴት እያበላታለሁ ነው። ወዳ ሳሁን በግል ትበላለች። ትንሽ ትን ሞቅ ይላል። አዎ፣ አይ ምን ነው? ኢትዮጵያ እንጀራ እንጋገርኩ ልትሉ ነው። በደንብ ነው የጋገርኩት? ኦኬ። ወይኔ እናቴ ቀላሉ እንጀራ መጋገር ትችላላችሁ። ጤፍ ጤፍ የጤፍ እንጀራ ይውት አይኗል አይኗን ይወት ማሻላ ቱ ቱ ቱ ቱ እንዴት እንዳቦካሁት በቀላል ነው ያቦካሁት። ቀላል ቀላል ምሽ ተሎ እንትን ብዬ ተጨናንቄ ላ ወላ፣ አሁን ነው ደግሞ ደቂቃ ነው ያቦካሁት። ክፉ ራሱ ክፉ ብሎ ነው የወጣልኝ ማለት ነው። እና ወላ ምን አረኩኝ መሰላችሁ ማሻላህ ማሻላህ ማሻላህ፣ ተባረካላት። አያችሁት? ቀይ እንጀራ እናንተ፣ እውነት እንጀራ እኮ ወይ ጊፍት። እውነትም ፈጥራሻለች እናትሽ፣ እናቴ፣ እውነቴ፣ እኔ እኔ ባለሞያ እንክት ያልኩ ማለት ሞያ ነኝ። ልቅም ያልኩ ልቅም ቅም ያልኩ ማለት ሞያ ነኝ። እናንተ ሞያ የለሽም። አስቲ አሁን አከም ባለዋችን እንክደ ነው፣ እንዴት እንደሰራሁት ይሄ ሰው አሁን ሰው አንዳንድ ሰው በእንትን ዱቄቱን እንትን ብሎ ይሄ ምንድን ነው የሚባለው፣ አድርቆ ነው እና እሳት ላይ ለብ ለብ አድርጎ አውጥቶ ለብ ለብ ነው ምንድን ነው የሚደረገው? እሳት ላይ ሞቅ ሞቅ ይደረጋል ተባለ። እኔ ሞቅም አላረኩም። ዱቄቴ ብቻ አቀፈቀፍኩት። ዱቄቴን አበጠርኩት፣ አቀፋቀፍኩ በጉራጌ እያ ነው የነገርኳችሁ። አበጠርኩት ዱቄቴ ማለት ነው። ከዛ ውሃ ምንም ለብም ያለ ሳይሆን ምንም አድ ዳፊ ማይ ውሃ እና እንትን ሀሚራ፣ ቤኪ ፓውደር፣ አንድ ማኪያ ቤኪ ፓውደር፣ ሀሚራ አንድ ማኪያ አረኩት ትንሽ የትንሽዬ የስኳር ማንኪያ ስኳር ክፉ እንዲልል ማለት ነው። ከዚ ደግሞ ትንሽዬ የስኳር ማንኪያ ጫው አርጌ በእጄ በጣም በአርጌ አበካሁት አበካሁት እሽት አረኩት ካሸሁት በኋላ ትንሽ ቀጠን አርጌው መኪና ውስጥ ከተተኩት ፈላጣ ውስጥ ማለት ነው። በመኪና ውስጥ አንድ ዙር ብቻ አንድ ዙር ብቻ እር አረኳትና አወጣሁት ላቸዋለሁ። ከዚያ እዚህ ጋር አስር ደቂቃ ይሆናል 15 ደቂቃ ይሆናል። ፌስታል ይህንን አድርብሽው እንደ ኩፍ ካልክ ካል ካልክ እስቲ ዝም ብዬ ብዬ እንደዛ ነው ቁጭና እንደዛ ነው። በቃ የጋገልኩት ሌላ ምንም የጨመርኩበት ነገር የተሞላኝ፣ ግን እንጀራውን አያችሁታል? ማኛ ማኛ ማኛ የጊፍቲ ማኛ ያለው ግዙኝ እንጀራ ተሎ፣ የጊፍቲ ቤት ብታችሁ ኑ። አስር በሁለት ብር፣ አስር በሁለት ብር፣ አይዋ እሰጣችኋለሁ ዛሬ እንጀራ ሹሮ ቃሪያን ግምጥ አይዋአይዋሁነትትግፍትጌቤትቤትአቤት ጊፍትዬ ሞያሽ አንቺስ እዚ ያገባባል። ባልዮው ኬት ይመጣል እንጂ ባልየው እንጀራውን አይጠግበውም። እንጠግበዋለን፣ ይበቃናል። እውነት እና የአንተ ጤና ብቻ እውነት። እናንተ እዚህ ጋር ትንሽ ለቀቀች

ጓልጭ አስቸግሮኝ፣ ጓልጭ አስቸገረኝ። ምን መሰላችሁ? ሩዝ ሩዝ ሩዝ ቀላል። አይዋ አሁን አስፋ አይበቃኝም፣ እንዲያ ያደረጋችሁ ብሎ እኔ እዛ ቀን እኔ እኮ ሙያለኝ፣ ግን ሙያ ቢኖረኝም ጉረኛ አይደለሁም። ጉራቾን እንዳትጥሉ፣ ጉረኛ እንዳትጥሉ። ኦኬ፣ አንድ ብቻ ነው ያለኩት።

እውነት እውነት ደስታዬ ደስታዬ ልነግራችሁ እውነት በጣም ደስ ለኛ ለሸሄድ እናንተ ደስ አላላችሁም? መቼም ደስ የማይለው ሰው የለም። በኔ እንጀራ እንዲ ወት ሽሮዬን አሁን እሰራለሁ። ሽሮዬን ለብቻ ነው የምንቀርጽላችሁ። እውነት የኑሮ በዘዴ ነው። በአሁኑ ሰዓት ሽሮዬን ረብቻ ሞያዬን እንጀራዬ ለሞቻ ሞያዬን ይህን ለብቻ ሞያዬን ይሄውላችሁ፣ እንዳያችሁት ይኸው አይኗ ፍልቅልቅ የእኔ ፍልቅ ልቅ ትበልልኝ እንደው ፍልቅ ልቅ ትበልልኝ። አይ ሙያሽ! እሺ ዛሬ ደስ ብሎኝ በእውነት ኧረ እኔ ሁሉም ጓደኞቼ ጋር እንዲጋድራችሁ ብሎ ታዘም አን ብላችሁ። ይሄኮ ትንሽ ናት እኮ አንዱ እኔ ይሄ ወላሂ የታለቀው ያመጣሁ በትቀላ ያሳያችሁ በእውነት በእሷ አንዱ ነው ያመጣሁት። አሁን ቆይ ፍልቅ ልቅ አድርግልኝ እናቴ አይኖሽን ፍልቅ ፍልቅ ልቅ አይኔን እንደው አይኔ አፈር እግር ነበር እግር ነበር። በዚህ ነው አንድ ያመጣሁት በዚህ አምጥቼ አበጥሬ በዚህ አንድ ነው ያመጣሁት። ይኸው አያችኋታ በዚህ አንድ ኩባያ ነው ያመጣሁት። ይኸው አሁን እንጀራ ስንት እንጀራ እንደሚወጣውን አየዋለን ማለት ነው። ትርፍ ነው፣ ክሳራ የለውም። አይዟችሁ ሽጡ፣ ክሳራ የለውም፣ ትርፍ ነው። ዛሬ ከእንትን ተገናገር። ይኸው ቤተሰቦቼ እዩት እንጀራው ማለት ነው። ኢዋት ኢዋት ራሱ ስታምር። ኢትዮጵያ ውስጥ አሁን እንጀራ አበሽ ሲደረግ እንዲህ ነው የሚሆነው። እሱ አይመስልም መሻላ። ተባረካላ ብቻ ማለት ነው። እንጀራ ትንሽ ወፍራ ነበረ። ትንሽ ዋህ አረቁበት። አሁን አይሻለም። ትንሽ ቀጠናለች። ላንድ ዱባ ይሻላል። ታያችሁት? እሄ ይኸውት ሙያዬን ሙያ የለሽም ሙያ የለሽም። ታቦው እንጀራዬን አትዝጉብኝ። ሙያ የለሽም ያላችሁ ምን አይነት ሰው ናችሁ? ሙያችን አዎ፣ ሙያችን እንዲህ? ሃምሪ ላረብና ዓለም ይሆኑ። እሺ ቤተ ሰቦቼ እንጀራውን እንዳያችሁት ማለት ነው፣ ይሄ ማኛ የመሰለ እንጀራ ነው የጋገርኩት። ይኸው ማለት ነው ማኛ ማኛ ማኛ የመሰለች እንጀራ ያላችሁ፣ እሺን የመሰለች እንጀራ ጋግሬ ያለሁ ሁላችኋለሁ ነው። ገና አልጨረስኩትም። እንዲህ ሆነው የወጣ ነው እንጀራ ሁላችኋለሁ። በጣም ሲነሳ ራሱ ማያስቸግር ማለት ነው። አያችሁ አስቸግር እንጀራ ማለት ነው። ማሻላ ሶፍት ደግሞ እንደ ሶፍት ነው፣ ወላሂ እንደ ሶፍት ማለት ነው። ይህ እንደ ሶፍት እንደ ሶፍት ይህንን እንዲያወጣለሁ እላችኋለሁ። በጣም ነው ደስ ያለኝ። ወላሂ ዛሬ ቀን እላችኋለሁ፣ እንጀራ በመጋገሬ ይወጣለኛል ብዬ በፍጹም አላሰብኩትም ነበረ። ወላሂ እንዲወጣል ብዬ በፍጹም በፍጹም አላሰብኩትም። ደግሞ ምጣዷ ራሱ ማለት ነው፣ መጥበሻው ራሱ ማለት ነው፣ እንትን ነው። ልክ እንደ አገራችን ሸክላ አይነት ነው፣ እንደ ሸክላ ነው። ይሄ ቀጭኑ የዚህ ሀገር ቀጭኑ አደለችው ሸክላ ነው። ሸክላ ሁን ይችን ፊቀረች ማለት ነው። ዘርዘልሽእንግብትዬሙያአይኑን ይሁት ወት ብቻ አይኑ ፍልቅ ፍልቅ ሲል እንደኔ ፍልቅልቅ ያለች ነው። ቤተሰቦች እንጀራዬን ይህችን የመሰለች እንጀራ ይኸው ጋገርኩላችሁ እህታችሁ ማለት ነው። ይሁት ማለት ነው ይሁት ማለት ነው። ማሻላት ተባረካላት ወላሂ አንድ አይን አልከፈተ የለም። ሁሉም አይን የከፈተ ነው። አይን እየከፈተ ነው። አይን የሌለው እንጀራ አልወድም። በነገራችን ላይ እንደዚህ ያደርጋችሁ በቀላሉ መጋገር ትችላላችሁ። ይህ ተራሮ ራሱ ሲያምር ማለት ነው። ቅድም ትንሽ ቀላ ያደረግኩት ነበር። አሁን ግን እንደ አንደኛ ጤፍ እንጀራ ነው ያወጣሁት። በጣም ስላች ያለው ዱቄት ናዳጋገርኩት ግን አንደኛ ጤፍ ነው ማለት አንደኛ ማለት ነው። እናንተ እንዲያደርጋችሁ በቀላሉ መብላት ትችላላችሁ እላችኋለሁ። ቤተሰቦች እኔ አሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከዚህ የምንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ።